ብስራት ስፖርትን ነው እያደመጣችሁ የምትገኙት ውድ አድማጮች፣ በብስራት ኤፍ ኤም 101.1 እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል በቀጥታ በቻነላችን በኩል ለምታደምጡን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በድጋሚ ላስታውሳችሁ ትላንትና ምናልባት አላዳመጣችሁ አልተመለከታችሁን ሆነ በዚህ ቻነል ላይ አንድ ቪዲዮ የቪዲዮ ትንተና ከትላንትናው የተጫዋቾች ዝውውር አፕዴትስ ጋር የተያዘ አቅርቤ ነበረ። ካላያችሁ እንድታዩ ትጋብዛለሁ። በተቻለ መጠን እንደ አስፈላጊነቱ በየዕለቱም አመሻሽ ላይ አመሻሽ አርሊ ኢቭኒንግ ላይ እንዲያሉ የቪዲዮ ቀጥታ ትንተናዎች ይኖሩኛልና እንድትቀላቀሉ ከአክብሮት ጋር እጠይቃለሁ። ከወደዳችሁትም አስተያየት ስጡን፣ መሻሻል አለበት የምትሉትም ነገር ካለ እንዲሁ። ግን በየዕለቱ ያሉ አዳዲስ የዝውውር ጉዳዮች ብቻ የሚታዩበት ፕሮግራም ይሆናል። ከሬዲዮው ይዘት ለየት ያለ ነው ማለት ነው። የዛሬው የሰኔ 2 2017 ፕሮግራማችን ትኩረት ግን በትናንትናው የኔሽንስ ሊግ ፍጻሜ ላይ ነው። ቀደም ሲል ስለ ኑኖ ሜንዴዝ ነበረ ብዙ ያልኳችሁ ይህ ተጫዋች ትላንትናም በዚህ ውድድር ዘመንም ባሳየው ብቃት እንዲህ ያለው የሚዲያ ሽፋን ስለሚገባው እርሱ ላይ ትኩረት አድርጌ ነበርና እናንተም እንደ ጻፋችኋቸው አስተያየቶች ይገባዋል አይደል? እንዲህ አይነቱ አድናቆት ግን ስለ ፖርቱጋል ብሔራዊ ቡድን የኔሽንስ ሊግ ገድል ስናወራ ደግሞ ስለ ክርስቲያኖ ሮናልዶ እና ስለ ሌሎች ተጫዋቾችም ሳያወሩ ማለፍ ንፉግነት ይመስለኛል። ትላንት እርግጥ፣ ከሞላ ጎደል ክሪስቲያኖ በጥሩ ብቃት በሙሉ መሯሯጥ የተጫወተበት ግጥሚያ አይደለም። ከዚህ አሁን ካለበት ዕድሜው አንጻር በየደቂቃው እንደቀድሞ በሙሉ ኢነርጂ እየተሯሯጠ እንዲጫወት አይጠበቅበትም። ይሁንና ቁልፍ የሆነችዋን ጎል ማስቆጠር ችሏል። ያቺ ጎል ደግሞ ፖርቱጋልን ዚህኛው ዋንጫ አሸናፊነት እንደው ራሷ ለብቻዋ ባታደርሰውም ግን ለመድረሱ አንድ ድጋፍ ሰጪ ሆነ ነው። እንግዲህ ዘጠና መደበኛ ሰዓቱን ተጨማሪ ሰዓቱንም በእኩል ውጤት ሊያጠናቅቁ የቻሉ ትላንትና፣ ስፔኖች እኮ ጨዋታውን ተቆጣጥረውት ቆይተው ነበር፣ በአብዛኛው በተለይ በመጀመሪያው ግማሽ ላይ እንደወረደ ካየን ስታቲስቲክሱም የሙሉ ጨዋታው የሚያሳየን የበለጠ የጎል ሙከራ እንዳደረጉ የበለጠ ኳሱን እንደተቆጣጠሩት ነው። በሙሉ ጨዋታው ፖርቱጋል ሰባት ስፔን ደግሞ አስራ ስድስት የጎል ሙከራ ሞክረዋል። ኢላማቸውን የጠበቁ ሙከራዎች በሚለውን ፖርቱጋሎች ሁለት ኦንታርጌት ሙከራዎች ብቻ ነው የሞከሩት። ሁለት ከሁለቱ አንዱን ደግሞ ክሪስቲያኖ ሮናሉ ያችን አንድ ሙከራ ሞከረ። እሷም ጎል ተቆጠረች በቃ በዛውን የወጣው እና ትልልቅ ተጫዋቾች በየጨዋታው ላይ ወሳኝ የሆኑ ሞመንቶችን ይፈጥራሉ እና ሮናልዶም ያንን አድርጎ ነው ትላንት የወጣው። ያን ባያደርግ ኖሮ ፖርቱጋል ተሸንፈ፣ ዛሬ የውይይታችን ርዕሱ ሁሉ ሌላ ሊሆን ይችል ነበር። የሚያሳዝነው ነገር ግን ያው የዘመን ፍጻሜ እየተቃረበ አይደለ? የክሪስቲያኖ የሜሲ ትላንት ከዚህ ጨዋታ በኋላ በሰጠው ጋዜጣዊ መግለጫ ስለ አልናስር ተጠይቆ ነበረና እንዲህ አለ። በመሰረቱ ምንም የተቀየረ ነገር የለም። አልናስር አዎን፣ በአልናስር እቀጥላለሁ አለ። ከዛ በኋላ የሰጠውን አስተያየት ዩት ዕድሜ ምን ያህል እንደሄደ ታውቃላችሁ አለ። ከአጀማመሬ ይልቅ ለአጨራረሴ የቀርብ ያለሁ ግን እያንዳንዷን ደቂቃ ልደሰትባት ይገባል ከባድ ጉዳት ካልገጠመኝ በስተቀር እቀጥላለሁ ን ያለው ክሪስቲያኑ ሮናልዶ ከባድ ጉዳት ካላጋጠመኝ በስተቀር እንደዚህ ያሉ ከጉዞ የሚያሰናክሉ አጋጣሚዎች ካልተፈጠሩ በስተቀር ሮናልዶ እቀጥላለሁ ብሏል። በዚህ ቀን በዚህኛው ሲዝን ከዚህኛው ውድድር በኋላ ጫማዬን እሰቅላለሁ አላለም፣ ግን ያ ወደዚያው መቃረቡን አልካደም። እዚህ ደረጃ ላይ ደርሰናል እና ጨዋታውንም ስትመለከቱት የመጀመሪያው ስልሳ ደቂቃ ላይ ለምሳሌ አንድም ሙከራ አላደረግም። ያቀበላቸው በአጠቃላይ በሜዳ ላይ በቆየባቸው 87 ደቂቃዎች 16 ኳስ ብቻ አቀብሎ ነው የጨረሰው። በኋላ በጎንካሎ ራሞስ 88 ያው ደቂቃ ላይ ተቀይሮ ወጣ። አሁን ሮናልዶን ቢብስብህ ነው እንጂ አትቀይረውም፣ ግን አሁን ሁሉም ይረዳዋል። ክሪስቲያኖ አርባ ዓመት ሞልቶታል ለፖርቱጋል እንዲያውም ከሚገባው በላይ ነው ያገለገለው ከሚገባው በላይ ከክሪስቲያኖ ሮናልዶ በፊት ፖርቱጋል ሶስት ጊዜ ብቻ ለዓለም ዋንጫ የተሳተፈች ሀገር ነበረች ሶስት ጊዜ ብቻ ለአውሮፓ ዋንጫም ያለፈች ሀገር ነበረች ምንም ትልቅ ዋንጫ አልነበራትም የነ ፊጎ የነ ያ ትውልድ እንኳን የነ ሉዊስ ፊጎ ትውልድ እንኳን ምንም ያመጣው ነገር አልነበረም። ከክሪስቲያኖ ሮናልዶ በኋላ ግን አምስት ጊዜ ዓለም ዋንጫን ተሳተፈች፣ ስድስት ጊዜ በአውሮፓ ዋንጫ ላይ እንዲሁ መወዳደር ቻለች፣ ሶስት ትልልቅ ዋንጫዎችን አሸነፈች። ይሄ ያለ ጥርጥር በክሪስቲያኖ ሮናልዶ ድጋፍ እንጂ በሌላ የተደረገ አይደለም። አሁን ሮናልዶ አርባ ዓመቱ ነው። አንድ መቶ ሰላሳ ስምንተኛ ጎሉን ነው ለፖርቱጋል ያስቆጠረው ለብሔራዊ ቡድኑ ሰላሳ አራተኛ ዋንጫውን ነው ደግሞ በኬሪየሩ በፕሮፌሽናል ተጫዋችነቱ ያገኘ ዋንጫ ስንቆጥር በክለብን በብሔራዊ ቡድንም ማለት ነው፣ ሁለት ጊዜ ኔሽንስ ሊግ የትላንቱን ጨምሮ፣ አንድ ጊዜ የአውሮፓ ሀገሮች ዋንጫ፣ አምስት ጊዜ ዩኤፋ ቻምፒየንስ ሊግ፣ አራት ጊዜ የክለብ ዓለም ዋንጫን፣ ሶስት ጊዜ የአውሮፓ ሱፐር ካፕን፣ ሶስት ጊዜ የእንግሊዝ ፕሪሚየር ሊግን፣ አንድ ጊዜ ኤፍኤ ካፕን፣ ሁለት ጊዜ የእንግሊዝ ሊግ ካፕን ይሄ ካራባው ካፕ ምንለው አንድ ጊዜ ኮሚኒቲ ሺልድን፣ ሁለት ጊዜ ላሊጋን፣ ሁለት ጊዜ የስፔን ጥሎ ማለፈ ዋንጫ፣ ሁለት ጊዜ የስፔን ሱፐር ካፕን፣ ሁለት ጊዜ ሴሪያን፣ አንድ ጊዜ ኮፓ ኢታሊያን፣ ሁለት ጊዜ የጣሊያን ሱፐር ካፕን፣ አንድ ጊዜ ደግሞ የፖርቱጋል ሱፐር ካፕን አሸንፏል። እነዚህ ዋንጫዎች ሁሉ ሬፕሊካዎቹ አሁን በክሪስቲያኖ ሮናልዶ ሙዚየም መደርደሪያ ውስጥ አሉ። አሁን ልጁን ደግሞ እየተካ ያለ ይመስላል። የትልቅ ተጫዋች ልጅ መሆን ከባድ ነው። ከዛ ሸክም ጋር ነው በዘመን ሁሉ የምትቆየውን ወደኋላ ይጎትታል። ከባድ ነው በጣም ዲየጎ አርማንዶ ማራዶና ይመስክር ለዚህ። ዲየጎ አርማንዶ ማራዶና አሁን በሕይወት የሌለው ኮከቡን የቀድሞን የአርጀንቲናን ተጫዋች ማለት አይደለም። ልጁ ራሱ እኮ ዛ ጣልያን ውስጥ የወለደው ዲየጎ አርማንዶ ብላ ልጅት ስሙን አወጣች እና አሁን ሲጠራ ዲኤጎ አርማንዶ ማራዶና ነው የሚባለው። እሱ እንደ በቅጡ እንኳን ለትልቅ ክለብ መግባት አልቻለም። ምን ነው ሲባል የአባቴ ስም ይጎትተ ነበር ወደ ኋላ። ከባድ ነው። እንደ ማራዶና ነው የሚጫወተው መባል አለብህ። አለበለዚያ ሁሌ ንጽጽሩ ከእርሱ ጋር ስለሆነ በትችትም በምንም ወደ ኋላ ይጎትትሃል፣ ይጥሉሃል። ያ የጋዜጣ ዴሎ ስፖርት ጋዜጠኛ እንዳለው ነ ያኔ ዴጎ አርማንዶ ማራዶና ይሄትን ጁኒየር ማለት ነው። ጣሊያናዊው አንድ ሰሞን ላይ ተስፋ አሳይቶ ነበር። መልኩ ቁጭ እሱን ደግሞ ምን መጀመሪያ ክዶት ነበር። እርግጥ በኋላ ነው ያምነው አባትነቱ። ያ የክርስቲያን ሲናግራ ቅሌት የሚባል 1980ዎቹ ውስጥ የተፈጠረ ነገር አለና የዛ ውጤት ነው ልጁ እና የጋዜጣ ዴሎ ስፖርት ጋዜጠኛ የማረሰው ሁሌም ኧረ ልጁም እኮ ጥሩ ተሰጣው ብለው ጠየቁት። ጥሩ ተሰጣው አለ እሱ። ለሁለቱም ለአባት እና ለልጅ ብርቱካን ብትሰጣቸው ዲየጎ አርማንዶ ማራዶና አባትየው በአፍንጫው ጫፍ ላይ ብርቱካኗን ያቆማታል አለ የእግር ኳስ ተሰጦ ሲገልጽ። ለእርሱ ከሰጣችሁት በአፍንጫው ጫፍ ያቆማታል፣ ለልጁ ከሰጣችሁት ግን ልጦ የበለዋል። ልዩነታቸው ይሄነዋል። የዛን ያህል በንጽጽር ልጁን ሊነጻጸርም አይገባም ነበር። ግን ሬንጀርስ ምናምን አንድ ሰሞን ግላስጎ ሞካከረ አልቻለም። ከመንገድ ጋር አሁን ክሪስቲያኖ ሮናልዶ ጁኒየር በፖርቱጋል ወጣት ብሔራዊ ቡድን ውስጥ መጫወት ጀምሯል። ልክ እንደሱ ጎል አስቆጥሮም ሲዩ እያለ ሴሌብሬት ሲያረጋ አይተን ነው። የክርስቲያኖ ይሄ ስም ይከተለዋል ሁል ጊዜ። ልጁ ከፍ ያለ ፕሮፋይል እንዳለው ሰው ትኩረት የሚያገኝ በአባቱ ምክንያት። እንግዲህ የክርስቲያኖ የአባት የሮናልዶ የፕሮፌሽናል ተጫዋችነት ሕይወት መዝጊያው እየተቃረበ ነው። አሁን በቅርብ እየታየ ነው። መቼ ነው አናውቀውም፣ ግን ይታያል። ራሱም ሮናልዶ እንዳለ አሁን በአናስር እቀጥላለሁ ቀጥላለሁ ብሏል። ወደ ሂላል ሊሄድ ይችላል ለክለብ ወርልድ ካፕ የሚል ግምት ነበረ ባለፈው ሳምንት። ይህንም አስተያየት አጣጥሎት አይ ወደዛ አልሄድም ብሎ ነበር። ለካ ከአልናስር ጋር ውስጥ ለውስጥ ተስማምተዋል እና ትላንትና ማረጋገጫ ሰጥቷል። ከአልናስር ጋር እቀጥላለሁ ብሎ ያው የሳውዲ አረቢያ መንግስትም በጀቱንም ለአልናስር እግር ኳስ ክለብ እንደመደበለት ሲዘገብ መቆየቱ ይታወቃል። እንግዲህ ክሪስቲያኖ አሁን ሌላ ዋንጫ ጨምሯል። በዋንጫው ካዝና ላይ ሌላ ደርቧል። ለፖርቱጋል ሌላ ዋንጫ ይዞ መጥቷል። ትላንትና አንድ መቶ ሀያ ደቂቃና መለያ ምት ባስፈለገው በዚህ ጨዋታ ካሜራ ፈልጎ ሮናልዶ ላይ የሚያርፍ ቢሆንም የመጀመሪያው ስልሳ ደቂቃ አካባቢ ብዙም አልታየም። ከያማል ኳሶችን ሲነጥቅ ከመታየቱ በስተቀር አንድ ሁለት ጊዜ አንድ ሙከራ እንኳን አልሞከረም ነበር። ዝግ ያለ ማጥቃት ነበር። የፖርቱጋል ቡድን ራሱ በስፔኖች ቁጥጥር ስር ነበር። የስፔን ተጫዋቾች የበለጠ ይታያሉ። ማነው ሀያ አንደኛው ደቂቃ ላይ ማርቲን ዙቢ ሜንዲ አርሰናል ሊያስፈርመው ይችላል የሚባለው ተጫዋች ስፔንን መሪ ያደረገ። 26ኛው ደቂቃ ላይ ቅድም አንድ ፕሮግራም በሰፊው የሰራውለት ኑኖ ሜንዴዝ የፔድሮ ኔቶን ኳስ በአስደናቂ የግል ብቃት በግራ ሀፍ ስፔስ በኩል በማስቆጠር አንድ ለአንድ አደረገ ውጤቱን። 45ኛው ደቂቃ ላይ ደግሞ ሚኬል ኦያር ዛባል፣ ሌላኛው የሪያል ሶሴዳር ተጫዋች ደግሞ ከፔድሪ ያገኛትን ኳስ በማስቆጠር ስፔንን መሪ ያደረገ ሁለት ለአንድ ከዚያ ከመሪነት ፖርቱጋልን ወደ አቻነት ያመጣው የ61 ኛው ደቂቃ የክሪስቲያኖ ሮናልዶ ጎል ነው። ይህም አሲስት ለማለት ይከብዳል። እርግጥ ግን ስለተጨረፈ ኳሱ የመጣው ግን ከኑኖ ሜንዴሽ ነበር። ክሪስቲያኖ ተጨርፎ የመጣውን ኳስ በሁለተኛው ቋሚ ራሱን ነፃ አድርጎ ሲጠብቅ ቆይቶ በአንድ ተች ከመረብ ጋር አገናኛትና ውጤቱ ሁለት ለሁለት ሆነ። በዚሁ ነው እንግዲህ ለ120 ደቂቃዎች ቀጥሎ በመለያ ምት ፖርቱጋል አሸናፊ መሆን የቻለችው። ኔሽንስ ሊግን ማሸነፍ ምን ጥቅም ይሰጣል ተብሎ ሊጠየቅ ይችላል። እዚህ ጋር በገንዘብ ካያችሁት ጥቅሙ ኢምንት ነው። ከነ ቻምፒየንስ ሊግ ጋር ወይም ከአውሮፓ ሀገሮች ዋንጫ ጋር የሚነጻጸርም አይደለም። በ2023 ስፔን የኔሽንስ ሊግ አሸናፊ ስትሆን በአሸናፊነቷ የተሰጣት 8.8 ሚሊዮን ፓውንድ ነው። ሁለተኛው ክሮሺያ 7.5 ሚሊዮን ፓውንድ ነው። ኪሱ አይከተተችው። ሶስተኛው ቡድን ስድስት ነጥብ ሰባት አራተኛው አምስት ነጥብ ዘጠኝ ሚሊዮን ፓውንድ በፓውንድ ነው የነገርኳችሁ። ግማሽ ፍጻሜ ላይ እንኳን ተጋጣሚዎች ተጋጣሚዎች ባይለዩ ነው። ይቅርታ ይሄ ሦስተኝነቱ ትላንትና ፈረንሳይ አሸነፈቻለች። ጀርመን ለሦስተኝነቱ ባለው ጨዋታ ላይ ተጋጣሚዎች አሸናፊውን ባይለዩ እንኳን ኤክስትራ ታይም ወይም ጭማሪ ሰዓት አይሄድም። ይሄ ውድድር በቃ በቀጥታ ወደ መለያ ምት እንዲገባ ነው የሚደረገው የነበረው ግን ይሄ ፍጻሜ ስለሆነ ወደ መለያ ምት እንዲገቡ ነው የተደረገው። አይ ቲንክ ግማሽ ፍጻሜ ላይም ሕጉ መለያም ኤክስትራ ታይምን አይፈቅድም ቀጥታ መለያ ምት እንዲገቡ ነው የሚያደርገው። ኔሽንስ ሊግ ከአውሮፓ ሀገሮች ዋንጫ ዝቅ ያለ ግምት ነው የሚሰጠው ምላችሁ ለዚህ ነው። ግን አሁን ትኩረቱ ደግሞ እየጨመረ እየጨመረ መጥቷል። ቢሆንም ግን ፖርቱጋል ሻምፒዮን በመሆኑ አሁን ለቀጣዩ ለዓለም ዋንጫ ለቀጣይ ውድድሮች ትልቅ ግምት አግኝታ ለቡድኑም ሞራል በጣም ጠቃሚ ሆኖ ለዛ ውድድር ያደርሰዋል እና ክሪስቲያኖ ሮናልዶ አሁንም የዚህ ቡድን መሪ ሆኖ ነው የሚቀጥለው። እንግዲህ 2026 ዓለም ዋንጫ ላይ የመጫወት ዓላማ ያለው ይመስላል ስንገምት ሮናልዶ እዛ ዓለም ዋንጫ ላይ ምንም ውጤት ቢመጣም የመጨረሻ ውድድር ያደርገዋል ብለን ብዙዎች የብዙዎች ግምት ይሄ ነው። ኔሽንስ ሊግ ዋንጫ አግኝቷል። እንደው የእድሜ ጉዳይ ያዘው እንጂ ፍላጎቱ፣ ተነሳሽነቱ አሁንም ቢሆን ከዚህም በላይ እንዲቀጥል የሚያደርገው ነው። በአስተያየቱም እንዳ ቅድም እንደነገርኳችሁ ግን 2026 ዓለም ዋንጫ ላይ ክሪስቲያኖ ከፖርቱጋል ብሔራዊ ቡድን ጋር መቅረብ ይፈልጋል። ይሄ ጥያቄ የለውም። የመጨረሻውን የዓለም ዋንጫ ሙከራውን ሊሞክር እንግዲህ ስድስተኛ ዓለም ዋንጫው ማለት ነው አይደል? ከሆነ አሁን ሀያ ስድስት ላይ የሚጫወት ከሆነ አምስት ጊዜ ተሳትፏል ከዚህ በፊት ስድስት ጊዜ የአውሮፓ ዋንጫ ላይ እንግዲህ፣ በዛ የሚያገኘው ውጤት ምን ያህል ምን አይነት ይሆናል። ለአንዳንዶች ጠለቅ ያለ ትንተና ለሚሰጡት፣ ክርስቲያኑ ክርስቲያኑ መጠቀም ያለብህ ቆጥበህ ነው በየጨዋታው ላይ ሙሉ ጨዋታ እያጫወትከው ትናንት እንኳን የመቶ ሃያ ደቂቃን ማዝለቅ አልተቻለም። እንደዛ አይቻልም ከእድሜው አንጻር ሰው አይደለም። እሱ ብቻ ሳይሆን የቡድኑንም የማጥቃት እንቅስቃሴ እሱ ዝግ ባለ ቁጥር ሊገድበው ስለሚችል ያንንም እንግዲህ ቆምጨጭ ባለ አስተዳደር ይዞ መሄድ ያስፈልጋል። መቀየር ባለበት ሰዓት ላይ አልቀይረው የምትል ከሆነ የምትጎዳበትም ጊዜ ይኖራል። ግን ደግሞ ልምዱ ደግሞ ይጠቅማል። ልምዱ በጣም ይጠቅማል። መልበሻ ቤቱን ይመራልሃል፣ የቡድኑ መንፈስ ይጠብቅልሃል። ለሌሎቹ የሚያጋባው አሉ አይደለ አሰልጣኙ ለሌሎቹ የሚያጋባው የአሸናፊነት ስነ ልቦና አለ፣ የፉክክር ስነ ልቦና አለ። ያንን አቲትዩድ ያንን ካራክተር ለወጣት ተጫዋቾች በተለይ በመስጠት ሌሎችን በማዘጋጀት በኩል ይጠቅማል። መሪነቱ ጠቃሚ። እዚህ ጋር ግን ሙሉ ሙሉ ጨዋታዎችን እያጫወትክ በተለይ አሁን 2026 ዓለም ዋንጫ እንደገና ዕድሜ ጨምሮ ነው የሚመጣውና መቀጠል ፖርቱጋልንም ሊጎዳው ይችላል። በጥንቃቄ መጠቀም ነው የሚያስፈልገው። እንግዲህ የክሪስቲያኖ ሮናልዶ አድናቂዎች ሁሉ ባለፈው ታሪክ ያለፈው ታሪክ ሊሰረዝ አይችልም። ለመጪው ዘመን ደግሞ የቀረው አሁን ይሄ ብቻ እንደሆነ ታሳቢ ሲያደርጉ ያው በቃ ይሄ ዓለም ይላሉ። ሁሉ ነገር ያልፋል እንደሚሉ ጥያቄ የለውም። የእግር ኳሱ ዓለም በሙሉ አዝኖ ነው የሚሸኘው በቃኝ በሚልበት ሰዓት ላይ እና ከዚህ በኋላ ምንም አይነት እንደዚህ ዝግ ያለ አገልግሎት እንኳን ቢያሳይ ማንም አይፈርድበትም። ቢሆንም ግን ወሳኝ ሞመንቶችን ደግሞ መጠቀም ይችልበታል። አሁን በዚህ በግማሽ ፍጻሜው ጀርመንን ያሸነፉበት የ86ኛው ደቂቃ ጎል የተገኘው ከእርሱ ነው። ትላንትናም ወሳኝ ጎል ነው የተገኝ። አያችሁ ግን ምን ያህል ሮጧል፣ ምን ያህል ኤሪያ ሸፍኗል ብለህ የምትመዝነው አይደለም። አሁን አርባ ደርሷል። በቃ ጥረቱ የተገደበ ሊሆን ይችላል ውጤት ቀያሪ የሆኑ ሞመንቶችን መጠቀም ከቻለና ቡድኑን ደግሞ በአጠቃላይ ከመራልህ በዚህ መልኩ ሮናልዶ ትልቁን ስራ በመስራት ቀጥሏል ማለት ነው። እንግዲህ በዚህ ኔሽንስ ሊግ ትናንትና ተፈጽሟል። ከሰባት ዓመት በፊት በ2018 የተጀመረው የአውሮፓ እግር ኳስ ማህበር ምርጥ ሀሳብ ወይም ምርጥ ውጥ ነው የተባለው ይህ ውድድር የትናንትናው በተለየ ብዙ ትኩረት ያገኘ ፍጻሜ ሆኖለታል። የወዳጅነት ጨዋታዎችን መልክ ባለውና ኮስተር በሚል እይታ እንዲታዩ የሚያስገድድ ውድድር ሆኗል። 54ቱ የአውሮፓ እግር ኳስ ማህበር አባል ሀገራት በየደረጃቸው በዲቪዚዮኖች ተከፋፍለው ከወዳጅነት ጨዋታዎች ይልቅ የበለጠ አትራክቲቭ የሆኑ ትዕይንቶችን ለመፍጠር የተዘጋጀ ውድድር ነው። ትላንትና በፍጻሜው ፖርቱጋል ቀንቷታል። እንግዲህ የአውሮፓ እግር ኳስ ማህበር ከዚህ ውድድር የቴሌቪዥን ገቢም ስለሚያገኝ ዝቅ ላሉ የእግር ኳስ ሀገራት በተለይ ለአህጉሪቱ ገቢ ማግኛ ተደርጎ የሚወሰዳል። ያ ዋንጫውን አይታችሁታል አይደለ? አንድ ጸሐፊ ምን አለ፣ መጀመሪያ ያኔ ገና 2018 ላይ ዋንጫው ሲተዋወቅ እንዲህ አይነት ውድድር ልንጀምር ነው ብሎ የአውሮፓ እግር ኳስ ማህበር ይፋ ሲያደረግ ውጥኑን አደነቀና የዋንጫውን ሲመለከት ግን ይሄ ኪችን ፎይል ይመስላል። ይሄ አንድ ፎይል አለ አይደለ? የአልሙኒየም ወረቀት እሱ እንዴት ነው እሱን ጠቅለል አድርጋችሁ ከያዛችሁት ቅርጹ እንዴት ነው ልክ ያንን የሚመስል ዋንጫ ነው ያለ የዋንጫ ዲዛይኑን ተቸው እንዲሁም የውድድሩ ደግሞ አንቴም ደግሞ የአስራ ዘጠኝ ሰባዎቹ ሰማንያዎቹ የሆረር ፊልም ማጀቢያ ይመስላል እንደ ቻምፒየንስ ሊግ ባለግርማ የሆነ አንቴም አይደለም አለ ቢሆንም ግን የውድድሩ ሀሳብ ድንቅ ነው የአውሮፓ እግር ኳስ ማህበር በጂያኒ ኢንፋንቲኖ በሚመራበት ጊዜ ነው ይህንን ሀሳብ ይህንን ውጥን ያወጡት የነበረው እና እያደር እየተወደደ ለትላንትና ፍጻሜ ደርሶ ትላንትናም ፖርቱጋል ለሁለተኛ ጊዜ የዋንጫው አሸናፊ ሆናለች በክሪስቲያኖ ሮናልዶ መሪነት።